አርእስተ ዜና። የሲቪል ማህበረሰብ ድርጅቶች የውጭ ድጋፍ ሲያገኙ በ15 ቀን ውስጥ ማሳወቅ የሚያስገድድ አዋጅ እየተዘጋጀ መሆኑ ተሰምቷል። በአዋጁ ድጋፍ የተገኘበት ምክንያት፣ የድጋፉ መጠንና ምንጭን የሚያካትት ደጋፊ ማስረጃዎችን በመያዝ እንዲያሳውቁ የሚያስገድድ አዋጅ ነው ተብሏል። ዝርዝር አለን። በኢትዮጵያ የስደተኞች ቁጥር መበራከቱን ተከትሎ የፖሊሲ ጥናት ኢንስቲትዩት ከ1.2 ሚሊዮን ከሚሆኑት ኢትዮጵያውያን ስደተኞች ከ48 በመቶ በላይ የሚሆኑት በህገ ወጥ ስደት የሚወጡ መሆናቸው ተጠቁሟል። እንነግራችኋለን። በቶጎ በተቀሰቀሰ አመፅ በትንሹ ሰባት ሰዎች መሞታቸው ተገልጿል። ፖሊስ አመፁን ለመቆጣጠር ጠንከር ያለ የኃይል እርምጃዎችን በተቃዋሚዎች ላይ እየወሰደ እንደሆነ ተዘግቧል። ሌላው የምትሰሙት መረጃችን ነው። ኢራን አሁንም የኒኩለር መሳሪያ የመታጠቅ አቅም እንዳላት ተገልጿል። የመንግስታቱ ድርጅት የኒኩለር ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን የኒኩለር ቦምብ ለመስራት የሚያስችል ዩራኒየም በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት ተናግረዋል። በዝርዝር እናየዋለን። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይል ገብርኤል ታደሰ ነኝ። የሁለተኛ ደረጃ ትምህርት ማጠናቀቂያ የ12ኛ ክፍል ብሔራዊ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓ ም እንደሚሰጥ የትምህርት ሚኒስቴር መርሃ ግብር ያሳያል። በዛሬ ሁለት የተጀመረው የመጀመሪያ ዙር የተፈጥሮ ሳይንስ ፈተና እስከ ረቡዕ ድረስ እንደሚዘልቅ ተገልጿል። ዘንድሮ በወረቀትና በበይነ መረብ ከ608 ሺ በላይ ተማሪዎች ፈተናቸውን ይወስዳሉ ተብሎ ይጠበቃል። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል ማጠናቀቂያ ፈተናን በቦንጋ ዩኒቨርሲቲ ተገኝተው አስጀምረዋል። ሚኒስትሩ ባስተላለፉት መልእክት ጠንክሮ ያጠና ተማሪ የተሻለ ውጤት ማምጣት እንደሚችል በማ ሳት ተማሪዎች ተረጋግተው ፈተናቸውን እንዲወስዱ አበረታተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ የሚኒስቴሩ አማካሪ ሚኒስቴር ዴታ ፕሮፌሰር ክንድያ ገብረወት እንዲሁም የክልሉ ርሰ መስተዳደር ዶክተር ኢንጂነር ነጋሽ ከሾጌ የ2017 ትምህርት ዘመን የኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ የ12ኛ ክፍል ፈተናን በቦንጋ ዩኒቨርሲቲ ተገኝተው አስጀምረዋል። ከኢትዮጵያ ከሚወጡ የስደተኞች ቁጥር መበራከቱን ተከትሎ የፖሊሲ ጥናት ኢንስቲትዩት ባደረገው ጥናት ከ1.2 ሚሊዮን ከሚሆኑት ኢትዮጵያውያን ስደተኞች 48 በመቶ በላይ የሚሆኑት በህገወጥ መንገድ የሚወጡ መሆናቸው ተጠቁሟል። በጥናት እንደተመላከተው ከህገወጥ ስደተኞች ቁጥር ከፍተኛውን ወይም 88.3 በመቶ የሚሸፍኑት ወንዶች ስለመሆናቸው ተመላክቷል። ተቋሙ ለስደት የሚዳርጉ ምክንያቶች ችግሮችና ይዘው የሚመጡ ድሎች ላይ ጥናት ያደረገው ተቋሙ አብዛኛው ስደተኞች ህገወጥ ስለመሆናቸው ገልጿል። እንደ ምክንያትነት ከተነሱት ደግሞ ድህነትና ግጭት ዋ ከዋነኞቹ ምክንያቶች የተነሱ ሲሆን በቀድሞው ደቡብ ክልል አካባቢና ኦሮሚያ ክልል የስደተኞች ቁጥር ከፍተኛ ነው ተብሏል። እንደ ተቋሙ ገለጻ ከአጠቃላይ ስደተኞች ቁጥር የወጣቶች ቁጥር ከፍተኛ መሆኑን ጥናቱ አመላክቷል። በተጨማሪም በተደረገው ጥናት ከስደት ተመላሽ ከሆኑት ስደተኞች 25.1 በመቶ የሚሆኑት ዳግመኛ የመሰደድ ፍላጎት እንዳላቸው ተገልጿል። የሲቪል ማህበረሰብ ድርጅቶች የሚያገኙትን የውጭ ድጋፍ በ15 ቀን ውስጥ እንዲያሳውቁ የሚያስገድድ አዋጅ ተዘጋጀ። በኢትዮጵያ ውስጥ የሚንቀሳቀሱ ሲቪል ማህበረሰብ ድርጅቶች ከውጭ ሀገራት ከሚገኝ ግለሰብ የሚሆን ተቋማት ድጋፍ ሲያገኙ በ15 ቀናት ውስጥ ለሲቪል ማህበረሰብ ድርጅቶች ባለስልጣን እንዲያሳውቁ የሚያስገድድ ማሻሻያ አዋጅ በዝግጅት ላይ መሆኑ ተገልጿል። በአዋጁ ድጋፉ የተገኘበት ምክንያት የድጋፉ መጠንና ምንጭን የሚያካትት ደጋፊ ማስረጃዎችን በመያዝ በጽሁፍ ለባለስልጣን መስሪያ ቤቱ እንዲያሳውቁ የሚያስገድድ አዋጅ እየተዘጋጀ እንዳለ ሪፖርተር ዘግቧል ስራ ላይ ያለው አዋጅ የተቋማት የሂሳብ ምርመራ ላይ ከ200 ሺህ የማይበልጥ ይል የነበረው ወደ 1 ሚሊዮን ብር በማሳደግ የገቢ የወጪ ሀብትና ዕዳ በተመለከተ የሂሳብ መግለጫ ብቻ ማቅረብ እንደሚችልና ና እንደ አስፈላጊነቱ ለቦርድ በማቅረብ እንዲሻሻል ሊያደርግ እንደሚችል ተገልጿል ሲል ዘግቧል። ተቀማጭ ገንዘብን ማውጣት ለሚፈልጉ ደንበኞች ፈጣን ምላሽ በማይሰጡ ባንኮች ላይ እርምጃ እንደሚወስድ ብሔራዊ ባንክ አስታውቋል። ገንዘባቸውን ማውጣት ለሚጠይቁ ደንበኞች በፍጥነት ምላሽ በማይሰጡ ባንኮች ላይ ጥብቅ እርምጃ እንደሚወስድ የኢትዮጵያ ብሔራዊ ባንክ አስታውቋል። ይህ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሕዝብ ተወካዮች ምክር ቤት የባንኩን የ11 ወራት የስራ ሪፖርት ባቀረቡበት ወቅት ነው። ስለ ጉዳዩ ማብራሪያ ሰጥተዋል። ችግሩ የተፈጠረው ባንኩ ባስቀመጠው ጥብቅ የባንኮች የብድር እቀባ ምክንያት የተፈጠረ አለመሆኑን ጠቅሰው በባንክ ስርዓት ውስጥ የጥሬ ገንዘብ ችግር እንደሌለ ተናግረዋል። አንዳንድ ባንኮች ደንበኞቻቸውን ጥያቄ ከመመለስ ይልቅ የአስቀማጮችን ገንዘብ በማበደር ትርፍ ለማትረፍ ቅድሚያ ሰጥተው እየሰሩ እንደሚገኙ ገልጸዋል። ችግሩን እየፈጠሩ ያሉ ባንኮችን በመለየት ማስጠንቀቂያ እንደሰጡም የባንኩ ገዢ ተናግረዋል። እንዲህ ያሉ ችግሮችን የሚፈጥሩ ባንኮች ለብሔራዊ ባንክ እንዲያሳውቅ ለማህበረሰቡ ጥሪ አቅርበዋል። የአፍሪካ የእድገትና እድል ህግ አጓ መታገዱን ተከትሎ ወደ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያ ለቀው መውጣታቸውን በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ላይ ተገለጸ። ይህ ደግሞ የኢትዮጵያ ኢንዱስትሪ ፓርኮች የ45 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል ተብሏል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ኢትዮጵያ ከዚህ ቀደም በአግዋ በኩል ለብዙ ምርቶች ከቀረጥ ነፃ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 የአጓ መታገድ ቀደም ሲል የተቋቋሙ የገበያ ትስስሮች እና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድቷል። ይህም ከኢትዮጵያ ኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24 በመቶ እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ 1000 በላይ የስራ እድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ አስከትሏል ሲል ካፒታል አስነብቧል። በቶጎ በተቀሰቀሰ አመጽ በትንሹ ሰባት ሰዎች መሞታቸው ተገለጸ። በቶጎ ዋና ከተማ ሎሜ በተቀሰቀሰ አመጽ ሰዎች መሞታቸው ተገልጿል። የቶጎ ፕሬዚዳንት ፎሬግና ሲንግቤ የነበራቸውን የስልጣን ዘመን ለማራዘም ባቀረቡት ሐሳብ ምክንያት እንደሆነ አፍሪካ ኒውስ ዘግቧል። ፖሊስ አመፁን ለመቆጣጠር ጠንከር ያለ የኃይል እርምጃዎችን በተቃዋሚዎች ላይ እየወሰደ እንደሆነ ተዘግበዋል። በሀገሪቱ ላይ ኢንተርኔትን ጭምር እንዲቋረጥ በማድረግ የተቃውሞውን እንቅስቃሴ ለማስቆም ጥረት እየተደረገ መሆኑም ተነግሯል። ፕሬዚዳንቱ እንደ አውሮፓውያን አቆጣጠር በ2005 ነበር የአባታቸውን ሞት ተከትሎ ወደ ስልጣን መጡት። ወደ ስልጣን ከመጡበት ዘመን ጀምሮ የተለያዩ ተቃውሞች ሲነሱባቸው ቆይተው አለ። ኢራን አሁንም የኒውክሌር መሳሪያ የመታጠቅ አቅም እንዳላት ተገለጸ። የመንግስታቱ ድርጅት የኒውክሌር ተቆጣጣሪ የሆነው የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግሮሴሲ በትናንትናው እለት ባስተላለፉት መልእክትም ኢራን የኒውክሌር ቦምብ ለመስራት የሚያስችል ዩራኒየምን በወራት ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት ተናግረዋል። ራፋኤል ግሮሲ ባሳለፍነው ሳምንት መጨረሻ ላይ አድርገውት በነበረው ንግግር አሜሪካ በሶስት የኢራን የሚሳይል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም በተቋማቱ ላይ ሙሉ ለሙሉ በሚባል ደረጃ ጉዳት አለመድረሱን ተናግረው ነበር። ይህ የግሮሲ ንግግር ዶና ትራምፕ የኢራን የኒኩሌር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር የሚቃረን ሲሆን ከአሜሪካኑ ጥቃት በኋላ ያሉበት ሁኔታ ምን እንደሚመስል በግልጽ የማይታወቀው የኢራን የኒኩለር ጣቢያዎችን በተመለከተ ከአሜሪካው ሲቢኤስ ኒውስ ጋር በነበራቸው ቃለ ምልልስ ላይ ባደረጉት ንግግር ኢራን በወራት ጊዜ ውስጥ ጥቂት ማብለያዎችን በማንቀሳቀስ ብቻ የበለጸገ ዩራኒየም ማምረት ትችላለች ብለዋል። አክለውም ኢራናውያኑ አሁንም ኒኩለርን ለማብላላት የሚያስችላቸው የኢንዱስትሪና የቴክኖሎጂ አቅም ይዘው እንዳሉ አሳስበዋል ሲል ሲኤንኤን ዘግቧል። ሩሲያ በዩክሬን ላይ በጦርነቱ ታሪክ ከባድ የተባለ የአየር ድብደባ ማካሄዷ ተነገረ። የሩሲያ ጦር 477 ድሮኖችንና 60 ሚሳይሎችን በድምሩ 537 የአየር ላይ ጥቃቶችን መፈጸሟን የዩክሬን የአየር ኃይል አስታውቋል። በዩክሬን ላይ ከተወነጨፉት ጥቃቶች መካከል ግማሽ ያህሉን ማክሸፍ እንደተቻለም የአየር ኃይሉ ገልጿል። የሩሲያ ጦር የአየር ድብደባ ከሶስት ዓመታት በላይ ለዘለቀው ጦርነት እልባት ለመስጠት የሚያደርጉትን የሰላም ጥረቶች ይበልጥ አስቸጋሪ ያደርጋቸዋል ተብሎም ተሰግቷል። የዩክሬን አየር ኃይል የኮሚኒኬሽን ኃላፊ ዩሬ ይህናት ለአሶሽትድ ፕሬስ እንደገለጹት የድሮንና የሚሳይል የሚሳኤል ጥቃቶቹ ከጦርነቱ የፊተኛው መስመር በብዙ ኪሎ ሜትሮች ርቀት ላይ የሚገኙ የዩክሬን ምዕራባዊ አካባቢዎችን ሳይቀር በርካታ ስፍራዎችን ኢላማ አድርገዋል። ጦርነቱ በየካቲት 2022 ከተጀመረ በኋላ እጅግ ከባዱ የአየር ላይ ጥቃት ነው ሲሉ ሁኔታውን ገልጸውታል። በድሮን ጥቃቶቹ ብቻ ኬርሰንና ካርኪቭን ጨምሮ በሶስት ከተማዎች የሚኖሩ ሶስት ሰዎች ስለመገደላቸው የአካባቢዎቹ ባለስልጣናት አስታውቀዋል። የሩሲያ ዩክሬን ጦርነት በድርድር ለመቋጨት የሚደረጉ ጥረቶች እምብዛም ለውጥ ሳያገኙ የቀጠሉ ሲሆን ከቀናት በፊት የሩሲያው መሪ ቭላድሚር ፑቲን ሩሲያ ከዩክሬን ጋር ሶስተኛ ዙር ድርድር ለማድረግ ዝግጁ መሆኗን መግለጻቸው ይታወሳል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ።